ነው ስለሆነ እኮ ነው ምለው ተሰብስበን ጌታ ነው ብለን አይደለም እኮ የምናደርገው እግዚአብሔር ጌታና ክርስቶስ አድርጎታል። አንድ ሰው ብድግ ብሎ ኢየሱስን የሚቃወሙ ከሆነ አይንህን መጨፈን አይጠበቅብም። አጋንንት አለበት። እናንተ የምትገቡበት ቦታ ጌታ ተብሎ የተቀመጠ ካለ በኢየሱስ ጌትነት መዋጥ አለበት። ያው ግማሽ ኢየሱስ ግማሽኔ አይልም። ኢየሱስ ከመጣ ጥርግርግ ነው የሚያደርገው። ኢየሱስ ለእኔም አይተውልኝም፣ ለሌላ ደባል አይደለም። ለራስ አያደረግህም። በጣም ትንንሽ እሚባል ለእኛ የሚቀር ስፔስ አይኖርም፣ ሙሉ በሙሉ ይይዘዋል። መንፈስ ቅዱስ በእኔና በእናንተ ሕይወት ላይ መውረዱ መታየት አለበት። በዚያም እያለን እዚህም እያለን አንድ አይነት ከሆነን ከባድ ይገርመሃል። እንደዚህ አይነት ነገር አባቴም ነበረው፣ እኔም አልችልም፣ ቆርጠጣለሁ አባት ቀይረሃል፣ ጌታ ሌላ መንፈስ ቅዱስ ሲቆጣጠርህ የመጀመሪያ ምልክቱ የኢየሱስን ጌትነት አንተ ላይ ማድረግ ነው። ከዛ ቀጥሎስ ስጦታዎቹ ናቸው። እኔ ከሌለው ቤቱ ይፈርሳል። እኔ ካልመጣው አይቻልም። ያለኛው ሁለት ሺህ ዓመት የኖረ ቤት በአርባ ዓመቱ በሃምሳ ዓመቱ በሰባ ዓመቱ ያለ እኔ ስንል እኛም ደፋር ነን። መንፈስ ቅዱስን መግለጥ ለእያንዳንዱ ለጋራ ጥቅም ይሰጠዋል። መንፈስ ቅዱስ በአማኞች ሕይወት ላይ ሲወርድ መንፈስ ቅዱስ በአማኞች ሕይወት ላይ ሲመጣ የሚያከናውናቸውን ነገሮችና የሚሰጣቸውን ስጦታዎች ነው። ጳውሎስ በእነዚህ 11 ቁጥሮች ውስጥ የሚያስቀምጠው መንፈስ ቅዱስ በሰዎች ሕይወት ላይ ሲወርድ መንፈሳዊ ስጦታዎችን ይሰጣል ያድላል። እነዚህ መንፈሳዊ ስጦታዎች በእናንተ ላይ ሲሆኑ ደግሞ በእናንተ ሕይወት ላይ የኢየሱስን ጌትነት በጣም አንዱ ቻሌንጅ የሚያደርገኝ በዚህ ክፍል ላይ በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው። ሰው ሲተናነቀው አይታችሁ አታውቁም? ኢየሱስ ጌታ ነው ስትሉት፣ ይናደዳል፣ ይተናነቀዋል። መንፈስ ቅዱስ ስለተሞላ ነው የምትለው ብዙ ሰው ማለት አይችልም። በጣም ብዙ ሰው ኢየሱስ ጌታ ነው ስትለው ብውም ይላል። ነው እኮ አላ እኔውን፣ አደለም አልኩ ይላል። በለው ብትሉት አይለው። እናንተ ስለቻላችሁ ዓለም ሁሉ የሚችል እንዳይመስላችሁ። እኔ ስለው እኮ ጌታ አይሆንም፣ ነው ስለሆነ እኮ ነው ምለው ተሰብስበን ጌታ ነው ብለን አይደለም እኮ የምናረገው። እግዚአብሔር ጌታና ክርስቶስ አድርጎታል። ህዝብ አይደለም የሚያረገው። የሐዋርያት ሥራ ስብከት ነው የነ ጴጥሮስና የነ ጳውሎስ ስብከት። እግዚአብሔር ጌታም ክርስቶስም አደረገው ነው የሚለው፣ ከሞት ሲያስነሳው። የኢየሱስ ጌትነት የታወጀው ኢየሱስ ከሞት የተነሳ ቀን ነው። የመጨረሻው ባለስልጣን ሞት ነው። ማንም እኔ ነኝ ያለ ባለ ዙፋን ንጉሥ ገዢ የጦር መሪ በሞት ጥላ ስር ነው ይወድቃል። ሁሉም ጌታ የተባለ በሞት ጌትነት ይያዛል፣ እና ይቀማቸዋል ሞት። ኢየሱስ መስቀል ላይ ሞተ። ልክ ኢየሱስ መስቀል ላይ ሲሞት በሞት ላይ ስልጣን የነበረውን ሻረው። ኢየሱስ ሲሞት እኮ ጌታ ነው እኮ አልተባለም። ሲሞት ስልጣኑን ይዞ ተወደቀ። አይቻልም ባለ፣ ሲነሳ ኢየሱስ ጌታ ነው የመጨረሻው ባለስልጣን ሞት የተሰበረው በክርስቶስ ትንሣኤ ነው። ትልልቅ የእምነት አባቶች ከሞት በታች ናቸው። በጣም መንፈሳውያን ናቸው የምንላቸው ሰዎች በሙሉ በሞት ጥላ ስር ናቸው። ኢየሱስ ብቻ ነው ጌታ የምንለው ለዛ ነው። ማንም ጌታ የለም። ማንም በመንፈስ ቅዱስ ኃይል ካልሆነ በቀር ኢየሱስ ጌታ ነው ማለት አይችልም። የእግዚአብሔር መንፈስ ያደረበት ሰው ደግሞ በሌላ አንግል ኢየሱስ የተረገመ ነው የሚል የለም። አንድ ሰው ብድግ ብሎ ኢየሱስን የሚቃወሙ ከሆነ አይንን መጨፈን አይጠበቅብም። አጋንንት አለበት። እውነት ይኸው። ኢየሱስ የተረገመ ነው ካለ ሰው በመንፈስ ቅዱስ አደለም፣ ታቀላሻለ። ከእግዚአብሔርና ከሰይጣን ውጭ መሆን አይቻልም። በራስ የሚባል የለም። ሦስተኛ ክልል የለም። ወይ የእግዚአብሔር መንፈስ አለበት፣ ወይ በጨለማው ግዛት ነው ያለው። ጳውሎስ ያስቀመጠው መስመር ይሄ ነው። መንፈስ ቅዱስ እንዳደረበት ማረጋገጫው ልሳን መናገሩና ትንቢት መናገሩ ብቻ አይደለም። ኢየሱስ ክርስቶስ ጌታ ነው ይላል፣ ባንደበቱ ይናገራል፣ በሕይወቱ ላይ ያሳየዋል። የኢየሱስ ጌትነት ሕይወቱ ላይ ይታያል። ገዢ ተብሎ የተቀመጠ ኃጢአት፣ ገዢ ሆኖ የተቀመጠ ሰው፣ ገዢ ሆኖ የተቀመጠ ካራክተር፣ ገዢ ሆኖ የተቀመጠ ከዘር ምናን የተወረሰ አንዳንድ ባህሪ በሙሉ ኢየሱስ ጌታ ነው ስትሉ ከላያችሁ ላይ ይሄዳል። እግዚአብሔር ከሞት እንዳስነሳው በልብ ብታም ትድናለ፣ ነው ኢየሱስ ጌታ ነው እላለሁ። ሁሌ በቴ ሁሌ ሁሌ ቅዱሳን ኢየሱስ ጌታ ነው እንላለን። ይሄ ግን በሕይወታችንም ይቀጥላል። እናንተ የምትገቡበት ቦታ ጌታ ተብሎ የተቀመጠ ካለ በኢየሱስ ጌትነት መዋጥ አለበት። ጳውሎስ የሚለውስ ነው ዶሚናንት ነው፣ ባይዘዊ ኢየሱስን ከያዝ ግዴታ ነው። እሱ ሁሌ በላይ ነው፣ አይሻማም፣ ገዝቶ ነው የሚቀመጠው። ሰይጣን ታውቃላችሁ አይደል፣ ሀፋፍ ብሎ ይመጣል። ግማሽ አንተ ግማሽ እኔ ብሎ ያው ግማሽ ኢየሱስ ግማሽ እኔ አይልም። ኢየሱስ ከመጣ ጥርግርግ ነው የሚያደርገው። ኢየሱስ ለእኔም አይተውልኝም፣ ለሌላ ደባል አይደለም፣ ለራስ አያረግህም። አንተንም የራሱ ነው የሚያረግህ። በመንፈስ ቅዱስ ኃይል ካልሆነ በቀር አይደለም የሚለው፣ በመንፈስ ቅዱስ ካልሆነ በቀር ነው የሚለው። የመንፈስ ቅዱስ ኃይል አይደለም የሚለው፣ መንፈስ ቅዱስ ነው የሚለው። ፐርሰኑ በአንተ ሲኖር ነው ኢየሱስ ጌታ ነው የሚለው። የኢየሱስን ጌትነት የሚመሰክር፣ የኢየሱስን ጌትነት የሚያውጅ የኢየሱስን ጌትነት በሕይወታችሁ ላይ እንዲገለጥ የሚያደርገው መንፈስ ቅዱስ በእናንተ ውስጥ አድሮ፣ መንፈስ ቅዱስ በእናንተ መኖሩን ዓለሙ የሚያውቀው ኢየሱስ ጌታ እንደሆነ በእናንተ ሕይወት ላይ ያሳያል። በጣም ጥቃቅን የሚመስሉ ነገሮች በሙሉ ከሕይወታችሁ ላይ ተጠራርገው ይወጣሉ። በጣም ትንንሽ የሚባል ለእኛ የሚቀር ስፔስ አይኖርም። ሙሉ በሙሉ ይይዘዋል። እግዚአብሔር ይሄንን በሕይወታችን ላይ ያድርግ። ብዙ ጊዜ የኢየሱስን ጌትነት ስናስብ የምናስበው እንደ አገር ነው። የኢየሱስን ጌትነት ስናስብ እናስበው እንደ ተቋም እንደ ቤተ ክርስቲያን ነው። እንደ ግል ሕይወታችሁ አስቡ የኢየሱስን ጌትነት። ጥቃቅን ልምምድ በሕይወታችሁ ላይ ካለ የኢየሱስን ጌትነት የሚቃወም ነገር ከሆነ አስወጡ። በጣም በትልቅ ብቻ አታስቡት። እያንዳንዷ ማይነር የሆነችው በሕይወታችሁ ላይ ባለች ጉዳይ የኢየሱስ ጌትነት ሊገባ ይገባል። ኃጢያት ሩም ካለው የኢየሱስን ጌትነት አጌነስት ነው። ኢየሱስ የማይገዛበት ክልል ነው ኃጢያት የምንሰራበት ክልል ስለዚህ በፍጹም በእኔ ህይወት ላይ መቀመጥ የለበት። ጌታ አይደበቅም። ገዢ ተደብቆ አይገዛም። ገዢ ከሆነ አደበ ፐብሊክ ነው። ኢየሱስ ጌታ ከሆነ አይሰወርም። አረማውያን እያላችሁ ማለት እግዚአብሔርን ከመከተላችሁ በፊት ማለት ነው። የግሪክ ከተሞች አይደሉ በጣም ብዙ ነገር ነው የሚከተሉት። በጣም በጣም ለስትፉል በኃጢአት የተጠቀጠቀ ከተማ ነው ቆሮንቶስ። ብዙ ቤተ ጣዖት እንደ አፍሮዳይት ምናምን አይነት ብዙ ቤተ ጣዖት አላቸው። ዲዳ ወደ ሆኑ ጣዖታት ወዲሁና ወዲያ እያላችሁ ትወሰዱ ነበር። መንፈስ ቅዱስ በእኔና በእናንተ ህይወት ላይ መውረዱ መታየት አለበት። በዚያም እያለን እዚህም እያለን አንድ አይነት ከሆነን፣ ከባድ ልዩነት መምጣት አለበት። ዲዳ ከሆነ ጣዖት ዘወር ብለው ኢየሱስ ክርስቶስ ጌታ መሆኑን ወደሚመሰክር ህይወት ሲመጡ በቆሮንቶሶች ላይ ጳውሎስ ልናየው ይገባል ያለው የኢየሱስን ጌትነት ነው። በጣም ብዙ ልምምዶ ሾልከው ገብተዋል ቆሮንቶስ ቸርች ላይ። መንፈስ ቅዱስ ከልሳን ማለፍ አለበት፣ ከትንቢት ማለፍ አለበት። ስጦታዎቹ ምንም ጥርጥር የለውም፣ ይሄው መንፈስ ቅዱስ ለጋራ ጥቅም የሚሰጣቸው ስጦታዎች አሉ። ኮንግሪጌሽናል ጊፍት ናቸው እነዚህ የተጠቀሱ ዘጠኙ ስጦታዎች በአካሉ መካከል በቤተ ክርስቲያን ውስጥ የሚገለጡ ናቸው። ጳውሎስ ግን ለነዚህ በእኛ ጉባኤ መካከል ታድለው ለምንለማመዳቸው መንፈሳዊ ስጦታዎች እንደ መሰረት የሚያስቀምጠው በመንፈስ ቅዱስ ቁጥጥር ውስጥ ሆኖ በኢየሱስ ጌትነት ላይ እየተመሰረተ ሕይወት። ስለዚህ እየተወራረሰ የመጣ ካራክተር ካለ ቆርጣችሁ ጣሉ። ይገርመሃል፣ እንደዚህ አይነት ነገር አባቴም ነበረው እኔም አልችልም ቆርጠጥ አለው አባት ቀይረሃል። ጌታ ሌላ ነው። በዚህ የካራክተር ለውጥ እነዚህ ስጦታዎች ሲፈሱ አሰባችኋቸኋል። እነዚህ ዘጠኝ ስጦታዎች የንግግር ስጦታ ማይንድ ጊፍትስ የሚባሉ አሉ። እንደገና ከንግግር ገረት እንደገና ከኃይል ጋ የተያዙ ናቸው። አሁን አሁን የኢየሱስ ጌትነት በእናንተ ሕይወት ላይ ሆኖ እናንተ ባሪያ ሆናችሁ፣ ይሄ ስጦታ እናንተ ላይ ሲፈስ መንፈስ ቅዱስ እንዴት ፈንክሽን እንደሚያደርግ እኔ ጌታ በሆንኩበት ሕይወት ላይ ይሄ ስጦታ ከመጣ ያጠፋኛል። ኢየሱስ ጌታ ከሆነ ግን እኔ ባሪያ ነኝ። በሙላት መጠቀም ይችላል። ስጦታው ለጋራ ጥቅም መዋል የሚችለው ኢየሱስ በሚገዛው ሕይወት ላይ ሲወርድ። እኔ ደግሞ የክርስቶስ ምስክር መሆን የምችለው መንፈስ ቅዱስ እኔን ሲቆጣጠረኝ ብቻ። እኔ ኢየሱስን አላቀውም፣ ስለ ኢየሱስ የነገረ መንፈስ ቅዱስ ነው። ኢየሱስ መሬት ላይ እያለ በአካል የነበረ ሰው የለም። ስለ ክርስቶስ ኢየሱስ ግን ከራሳችን በላይ እርግጠኞች ነን። ይሄንን እኮ ህያው ያደረገው እኮ መንፈስ ቅዱስ ነው። ኢየሱስ መስቀል ላይ እንደሞተ እርግጠኛ ናችሁ? ኢየሱስ ተመልሶ እንደሚመጣስ እርግጠኛ ናችሁ? ምንም መረጃ እኮ አያስፈልገን። መንፈስ ቅዱስ እኛ ውስጥ አድሮ ነው የመሰከረው። ያየ የሰማ እኮ ነው ምስክር። ኢየሱስ መስቀል ላይ ሲሞት ያየና የሰማ ነው ምስክር። ከነሱ ሁሉ ምናወራው እኛ ከነሱ ሁሉ ምናወራው የነበረ መንፈስ ቅዱስ በእኛ አድሮ፣ ኢየሱስ ሲሰቀል የነበረ ዘላለማዊ አምላክ እኛ ውስጥ ኖሮ ጌትነቱን በእኔ አውጀዋል። ኢየሱስ ብቻ በእናንተ ህይወት ላይ ጌታ ነው። እንዴት አይነት አጓጊ ስጦታ መሰላችሁ! ተአምራትን ማድረግ የሚለው ምን ማለት መሰላችሁ ትርጉሙ ከዘጠኙ መካከል በልሳን መናገር፣ የተነገረውን መተርጎም፣ የጥበብ ቃል፣ የእውቀት ቃል በናን የሚሉ አሉ። የዋዛ አይደሉም። ግን ተአምር ማድረግ ምን ማለት መሰላችሁ? አሁን እንጀራ መብላት የሚከብደዋል። ተአምር እንደዛ የሚያደረግ ማለት ነው። ትክክለኛ ቃሉ ዝም ብሎ ነው ተአምር የሚያደረገው። ፕላን ውስጥ የለም እየሄደ ይሆናል ተአምር አሁን እንዴት ያጓጓል ይህ ስጦታ አየህ አንተ ህይወት ላይ ጌታ ሆነ ይህ ስጦታ ከወረደ የሚይዘ የለም ጌታ ሆነ ነው የምትቀመጠው በየመንገዱ ስትቆርጥ ስትቀጥል ኢየሱስ ጌታ ከሆነስ ለጋራ ጥቅም ይሆናል ሚስጥራትን መግለጥ የእውቀት ቃልና የጥበብ ቃል የእውቀት ቃል ምን ማለት ትጠቃል ኢየሱስ ሰማሪያዊቱን ሴት ያዋራበት እኮ ነው ትንቢት እኮ አይደለም ትንቢት አይደለም እኮ ኢየሱስ ከነገራት የእውቀት ቃል ነው አምስት ባሎች ነበሩሽ እያወራ እኮ ነው ወሬ እኮ ነው የእውቀት ቃል ነው አሁን ይሄ ሲሰጥ አንተ ጌታ ከሆንክ አያችሁ፣ ኢየሱስ ጌታ እስከሆነ ሰው ለማዳን ይሆናል ስጦታው። ለዛ ነው በመንፈስ ቅዱስ ካልሆነ በቀር። መንፈስ ቅዱስ ሲቆጣጠርህ የመጀመሪያ ምልክቱ የኢየሱስን ጌትነት አንተ ላይ ማድረግ ነው። ከዛ ቀጥሎ ስጦታዎቹ ናቸው። ከጊፍቶቹ በፊት ኢየሱስ ጌታ መሆን አለበት፣ አንተ ባሪያ መሆን አለበት። እንደዚህ ሲሆን ስጦታ ሰራብኝ አትልም። እራሱ ይታያል ራሴን ለማስተዋወቅ ካልተጠቀምኩበት በቀር ፕሮግራሜ ውስጥ እኮ የለም እኮ ስጦታ እቅዳችሁ ውስጥ አለ እንዴ በጌታ መሆን ነው እቅዳች ውስጥ ያለው ትንቢት እቅዳችሁ ውስጥ እኮ የለም ዝም ብሎ ኮኖም ይሰጣችሁ ሲሰጥ እኔ እቅዱ ውስጥ ከሌለ የእኔ አይደለም ማለት ስለዚህ ለወንድሜ በረከት ነው መሆን ያለበት ለእህቴ ጥቅም ነው መሆን ያለበት ኢንቴንሽናሊ አውቆ ነው ጳውሎስ የጻፈው ይህንን ድንገት አይደለም የጻፈው አውቆ ነው መንፈስ ቅዱስን ከስጦታዎቹ ጋር ከማያያዙ በፊት ከኢየሱስ ጌትነት ጋር አያያዘው። ኢየሱስ በሕይወታችሁ ላይ የመጨረሻ ውሳኔ ሰጪ መሆን አለበት። አሜን ነው። የመጨረሻ ውሳኔ ሰጪ መስሎ ነበር እንዳትሉ፣ ጌታ ኢየሱስ ገዢ መሆን አለበት። እነዚህ ስጦታዎች ሱፐር ናቹራል ናቸው። ይዘ አንዱም ስጦታ ናቹራል በተፈጥሮ የሚገኝ አይደለም። አንዱም ስጦታ መንፈስ ቅዱስ በእናንተ ላይ ሲመጣ ልዕለ ተፈጥሯዊ ናቸው። ሱፐርናቹራል ነው ሰው በአቅሙ በጉልበቱ ሊያደርገው አይችልም መንፈስ ቅዱስ በእኛ በሙላት ማደሩን በኢየሱስ ጌትነት ያሳይ ከዛ ስጦታዎቹን ያፍስስ አይተኩም በጣም አስፈላጊ ናቸው በጣም አስፈላጊ ሥላሴ የተሳተፈበት ነው ስጦታው ስጦታ ልዩ ልዩ ነው መንፈስ ግን መንፈስ ቅዱስ አገልግሎት ልዩ ልዩ ነው ጌታ ግን እግዚአብሔር ወልድ አሰራር ልዩ ልዩ ነው ሁሉም በሁሉ የሚሰራ ያው አንዱ እግዚአብሔር ነው አብ ትራይንጋድ ነው ያለው ባይዘው ምን ያክል አስፈላጊ እንደሆነ እዩት። ስጦታው አገልግሎቱና አሰራር በጣም አስፈላጊ ነው። በኢየሱስ ክርስቶስ ጌትነት ጥላ ስር ግ ግን መሆን አለበት። ምክንያቱም በኢየሱስ ክርስቶስ ጌትነት ጥላ ስር ከሆነ መንፈስን መግለጥ ለጋራ ጥቅም ነው። የትንቢት ስጦታ እግዚአብሔር ለጥላውን ቢሰጠው እየሰጠ ያለው ለአካሉ ነው። ለራስ ትንቢት እየተናገርክ ትኖራለን። በእያንዳንዳችሁ ውስጥ ያለ ስጦታ አለ። በአካሉ ላይ አጠገባችሁ ላለው ሰው ጥቅም ነው። አንተ ላይ ያለው ነገር የሚደምቀው አጠገብ ባለው ሰው ነው፣ የሚታየው ጸጋ ስጦታ በባህሪው በትህትና ካልተያዘ በመንፈስ ቅዱስ ቁጥጥር ውስጥ ሆኖ በኢየሱስ ጌትነት ካልተገራ ጸጋ ስጦታ በባህሪው ልዩ እንደሆንክ ሊያስቆጠር ይችላል። ሰውም ይቆጥራል፣ አንተም ትቆጥራል። እኔ ከሌለው ቤቱ ይፈርሳል፣ እኔ ካልመጣው አይቻልም፣ ያለኛው ሁለት ሺህ ዓመት የኖረ ቤት በአርባ ዓመቱ በሃምሳ ዓመቱ በሰባ ዓመቱ ያለ እኔ ስንል እኛም ደፋር ነን። ግን ስጦታው ነው የሚያደርገን። ስለዚህ ይሄ ስጦታ በመንፈስ ቅዱስ ቁጥጥር፣ በኢየሱስ ክርስቶስ ጌትነት፣ በእኛ ባርነት፣ በዚህ ሶስት ጉልቻ መቀመጥ አለበት። መንፈስ ቅዱስ ነው ይህን የሚያደርገው። ኢየሱስ ብቻ ነው ጌታ፣ እኔ ባሪያ ነኝ። ይህንን ቁጠሩ፣ እወቁ፣ በዚህ በህይወቱ ንግሩ። ሁሌ ነመላችሁ ካሪዝማ ዊዛውት ካራክተር ካታስትሮፊ ነው። ኢየሱስ ጌታ ነው፣ አንተ ባሪያ ነ ማለት ካራክተር ነው። እኔ ባሪያ ከሆንኩኝ አቲቱድ እኮ አቲቱድ እዚህ ውስጥ ያለ አስተሳሰብ የባሪያ አቲቲዩድ እኮ ያስታውቃል። ባሪያ የፈለገ ብታዘንጠው ባሪያ ነው። ልብሱ ንግግሩን አይቀይሮን። ባይዘ እዚ ውስጥ ነው ሴትሀፕ፣ እዚህ ውስጥ ነው ሜንታሊቲው። ስሊቭ ጌታ ነህ ብት አደለሁ ዙፋለ ብታስቀምጠው ባሪያ ነው። ወሬው እንደዛ መሆን አለብን። ጨርቅ ባርነቱን መቀየር የለበት። ሰው ተሰብስቦ ጌታ ነህ ሲል ነኝ ማለት የለብህም። አረ ባሪያ ነኝ። የሚያመልጥህ ነገር የባሪያ ቃል መሆን አለበት። ዲፎልት መሆን አለበት። ዝም ብሎ ሲያመልጥህ እንደ ባሪያ። እስቲ አሜን በሏ። ኢየሱስ ብቻ ጌታ። ራስን አላወክም። ጌታ ነህ ሲሉ ባሪያ መሆንን ማረጋገጥ አለብህ። አምላክ ነህ አሉት ጳውሎስን፣ አደለሁም ራስን አታቅም አሉት። ልብሱን ቀዶ አ አምላክ ነኝ ብሎ እኮ አደለም አደለም ያሉት። አምላክ ነህ ብለውት አደለሁም ነው ያለው ጳውሎስስ። አምላክ ነህ ሲ ኖ ለማስተው አይ የባሪያ አቲቲዩድ ይሄ ነው። አደለሁም አለ። ነዚ ሲሉት ያስረዳ ጀመር አለመሆኑን። ከዛስ እንቢ ሲሉት ማቅነስን ነስንሱ በጭንቅ ኢየሱስ ብቻ ነው ጌታ አላቸው። ነው ቀጥሎስ? ወደ ጌታ ዞር አድረጋቸው ይ እሱ ነው ጌታ አላቸው። አምላክ እሱ ነው፣ እኔ ባሪያ ነኝ። እግዚአብሔር ህይወታችንን በዚህ ይባርክ። አያችሁ፣ በዚህ ከሆነ የህይወት አቋማችን የላይፍ ታይም የድሜ ልክ አገልጋዮቹ እንሆናለን። አይቆራረጥም ህይወታችን እስክንሞት እሱ በእኛ መጠቀም ይችላል። መንፈስ ቅዱስ ሲቆጣጠረን፣ ኢየሱስ ጌታ ይሁነን፣ እኛ ባሪያን ነው ስጦታዎቹን በዚህ ሴታፕ በላያችን ላይ